አንዳንድ ሰዎች ገብርኤልን አሁን የዓመቱ ስናከብር ኢየሱስን አታውቁት የሚላሉ ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምመናል አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል በያዕቆብ ቤት ላይ ለዘላለም ይነግሳል። ለመንግስቱ ምን የለውም። ማለት አሁን ልትናገር ነው። እስቲ ስሟት፣ መቤታችን በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት፣ አሁን ልትናገር ነው። ተናግሮ ማያውቅ ሰው እኮ የሚናገረው እንደው ሲብስበት ነው። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማለውቅ እነቤታችን ቤታችን ወንድ የሚባል አይታታውቅም እንዴ፣ ቅዱስ ዮሴፍ ወንድ ነው ሴት ነው ታዲያ? ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው ወንድ ስለማለውቅ? አግብቶ ወልዶ የመኖር ሀሳብ በድንግል ማርያም ልብ ውስጥ አልነበረም። እምሃበ አይቴ ረከብኩ ዘከመዝ ብሥራተ ዘእንበለ ዘር ምድር ትወተ ወዘእንበለምት ድንግል ጽንሰተ ሊቃውንት ሲያብራሩት ይህን ዜና ኬታ መጣው መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣሁ ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቅ አለች። አሁን አንዲት ሴት ምእመናን፣ ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለች ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች። የልጁ ስሙ ማነው ነው ነው የምትለው አለነው። እንደ አመጋገቡ እንዴት ነው የምትለው የሶን ሶን እናት እንዳለችው? እመቤታችን ግን አግብቶ ወልዶ የመኖር ሀሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ለውልን ትወልጃለሽ፣ የዘላ ዓለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ። ምመና እግዚአብሔር ሀሳቡ ከእሷ መወለድ ነው፣ እሷ ሀሳቧ ድንግል ሆኖ መኖር ነው ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች።